ሰላም አለይኩም ወረሕመቱላሂ ወበረካቱህ። ውዴቻና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ አልሐምዱሊላህ። ዛሬ አሳምቡሳ ስጠቀልል አላሳይኋቸው ሻለው ስጠቀልል አሳያችኋለሁኝ። አሳምቡሳ እየሰራው ነው ማለት ነው። ውድ ቤተሰቦቼ እናፍጥር ጠፍቻለሁ። እኛም ምግብ ለመስራት ያው ልጅቱ ቢዚ ስለምታደርገኝ ምግብ እንዴት አልሰራ ማለት ነው። ቢዚ ታደርገኛለች ልጅቱ። ጋር አይመችም ያው ልጅ ያላችሁ ታቁታላችሁ ማለት ነው። ያው ዛሬ ግን እየጠበስኩ ነው ሳምቡሳ። ቀለል አድርገን ህይወት እንደምንኖር ልንገራችሁ ብዬ ነው ማለት ነው። ዙሁ ቤታችን ጣብሰን መሻለ ራሳችን አጅነውን ዴቄቱን አዘጋጅተን ማለት ነው። ከዛ ብክተን የሚያስፈልገን ጨው ብቻ ነው፣ ዴቄትና ጨው ብቻ ነው ሳምቡሳ ለመስራት ማለት ነው። ውድ ቤተሰቦችን እንደምታውቁት እና ምስራችሁን ሁን። ያው በምስር ነው የሰራሁት። ምስር አርግበታለሁ፣ ካሮት አርግበታለሁ፣ ግን ስላልተመቸኝ አላሳየኋቸውም ማለት ነው። ብዙ ሰዎች ሻለ ቀጣይ ግን አሳያችኋለሁ ማለት ነው። እንደምታውት ዘይትን በመጥኑ ሳታበዙት በጣም ማለት ነው እንደዚህ አርጋችሁ ማጥበስ ትችላላችሁ ማለት ነው። ፍሬሽ ወዲያው ጥቅልል አርጋቸው ወዲያው እንትኑ የጡና አብቀታችሁ ወዲያው ማለት ነው። ፍሬሽ ፍሪጅ ውስጥ ማዶ ላይ አይጠበቅብንም ማለት ነው። እኔ ወር ድረስ ተምታስቀምጡት ፍሪጅ ውስጥ ታቀላችሁ፣ ምንም ምን እንሰራለን ኢትዮጵያ ተቀምጠን ማለት ነው እና ወዲያው ፍሬሽ ታርገስ ብንጠቀም በጣም አሪፍ ነው ማለት ነው። ለእኛም ተስማሚ ነው የሚሆነው ፍሬሽ ተሚቀመጥ ማለት ነው። ውድ ቤተሰቦች፣ አረብ ሀገር እንኳን ብንሆን ያ ስራ ስለሚበዛብን እንደዛ ለሆን ይችላል እና አስኪውት እና ይሄን ይመስላል። ማሻአላህ የዛሬው ስራዬን ትቼ ይመስላል። አሳምቡሳ እኔ አልገዛም፣ በነገራችን ላይ የተገዛውን አልወደውም። ምክንያቱም ዘይት በጣም ይይዛል። ይሄ ግን ከሽ ከሽ ነው ራሱ እንደምታዩት ስበሉት ማለት ነው ዘይት ራሱ የያዘ አይመስልም። ብቻ ዘይት ራሱ የተጠበሰ አይመስልም እና ቤታችን ያል ባለን ቤት ያፈራውን ሊባል የለ ሌላችሁ ተጠቀሙ ነው የምላችሁ። እንሻላ በሌላ ቪዲዮ መጣለሁኝ። እና ሊጡን እንዴት ነው ያቦካሁት? ምናምን እንዴት ይዳርኩት ምናምን? የሚለውን ስድይጡ ስስት አርጋችሁ ልክ አረብ ሀገር ቻፓት በራታ ምናምን የምንሰራበት አለ አይደለ? በዛ ዳት አርጉት። በደንብ አርጋችሁ ማለት ነው ስስት አርጋችሁ፣ እና ስጠቃልሉት ይመቻቸዋል ማለት ነው። እንዴ የሚያደክም ነገር የለም። እና ለምን አሳምቡሳ ያምረና? ወይስ ደግሞ ለምን ገስተን እንጠቀማለን? በቤታችን መስራት እንችላለን ልላችሁ ነው ውድ ቤተሰቦቼ እና በቃ ያው ልጅ ስላለ ነው እንደነገርኳችሁ ያው ስንት ስልስ ጣቃለም ያው ልጅ ሲኖር አይመችም። ለዚህ ጊዜው ሲጣቃለ ቪዲዮ ለመስራት ለዛ ነው ኢንሻአላህ። ሌሎችን ብሎግ አሉኝ ያስቀምጥላችኋለሁ። እናንተም በነገራችን ላይ ብታዩት ትጠቀማላችሁ ማለት ነው ኢንሻአላህ። እስካሰራሩ እነግራችኋለሁ። እና ይሄንን ይመስላል ቤተሰቦቼ። እንደዛ አድርጌ ነው እንግዲህ የምትጨምጠው ሰው እሺ እና እናንተም ሀገር ስትመጡ ምንም ነገር የሚያሳስበን ነገር የለም። እና እንደዚህ አድርጋችሁ ነው የምሰሩት፣ ቤተሰቦችን ቀለል አድርገን ህይወትን ቀለል አድርገን መኖር ነው በቃ፣ ሳናካብር ማለት ነው። እና ቀይ ድምንት ቀላ ይበልላቸው ማለት ነው። ቀላ እንደምታወት አሁን ቀላ ስጠብሱት ቀላ ይበል፣ ዘይት ራሱ ወላይ ነው የምላቸው ከምንም ከላም ዘይት ራሱ አልያዝም ማለት ነው። እና በምጣድ አሁን አለ በምጣድ የሚጋገረው ግን ተምጣዱ በመጥበሻ ግግር አድርገን እንትን ብላችሁት እንትን የተጠበሰው ነው የሚሻለው። ዘይት የማያዛ አሙ ትንሽ ነው የሚሆነው። ግን በምጣድ አሁን ልክ እንደ ሰራባት አድርገን ስፍት አድርገን የምንሰራው ያ ዘይት በጣም ነው የሚይዘው። ጨጓራ ላለበት ሰው ላይስማማ ይችላል ማለት ነው። ውድ ቤተሰቦች፣ ያው አንዳንዴ ጨጓራ ሲኖርባችሁ እንት ስለሚል ግን ይሄ ብዙም ስለማየት እስኪ ሁሉም እስኪ አጠቃላይስ እንዴት ነው? እችላለሁ ወይ? ውድ ቤተሰቦቼ ሻላ ከወደዳችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። የዛሬው ስራ እንግዲህ ይህን ይመስላል። እንደዛ አድርጋችሁ በደቂቃ ማያያዝ ነው በቃ፣ ሌላ ምንም ነገር የለውም እና ዛሬ ወደ ይሄን ይመስላል። እወዳችኋለሁ ቤተሰቦቼ። አሳማዊ ክብራት ላይ ወረካችሁ።